አሰላሙ አሌይኩም ወረህመቱላህ ወበረካትሁ ውድ ቤተሰቦች፣ እንዴት ናችሁ? እንዴት ውላችኋል? ደህና ናችሁ ወይ? ሰላም ናችሁ ናችሁ ወይ? ውድ ቻና የቤተሰቦች እንዴት ናችሁ? ስራ አልፊያ ሰላም ከኔ ጋ አልሐምዱሊላህ ውሎ እንዴት ነበረ? እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች እንዴት ናቸው? ሀባይቢ ሀባይቢ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች እና አበረታቱኝ ብላ አበረታቱ፣ ፕሊስ ፕሊስ ፕሊስ፣ ላይክ ሼር አድርጉልኝ። ላይቭ ስገባ ኑ ቶሎ አበረታቱኝ። ሀባይቢ እና ርዝቅ ፍለጋው ሰው ሀገር የተሰደርን አላህ ሱብሓነሁ ወተዓላ አለማችን እናሳክቶልን አላ በሰላም ለሀገራችን ያብቃን። ሀባይቢ አላ ሀገራችንን ሰላም እያደረገለን የአረብ ጦርነት በቃ ይበለን። በተለይ እኛው ልዮች በጣም እየተጎዳ ነው በሀሳብ ማለት ነው። ልጆቻችን ቤተሰቦቻችን ሁልጊዜ በስጋት እና አላ ስብሓነ ወተዓላ አላ ሰላም ነው ሰላሟን ይመልስልን። ዱዓችን ነው። እንሻ አላ የአረብ ሁላሂ ዱዓ አድርግ ሁልጊዜ ዱዓ አድርግ ወላሂ እና እንዴት ናችሁ? አበረታቱኝ። በተለይ ወላሂ ላይፍ ሲገባ ንቶሎ ቶሎ ነው። ኖቲፊኬሽን አይደርሳችሁም? ኖቲፊኬሽን አይደርሳችሁም እንዴ? አረ ንቶሎ ቶሎ ወላሂ። እንተዛዘን እኛን በነት እኛ ስንተዛዘን አላህ ሱብሓነሁ ወተዓላ የሚያዝንልናል። ራስ በራሳችን እንተዳደግ። እኩቡና የሚወድ ነው። ሻይ ነው አረ፣ ሻይ ነው። ጋዋ መስሎኝ ነበር ሻይ ነው ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? ውድ ሀገሬ ልጆች ሰላማችሁ ብዝት ይበል። እና ሀባይቢ፣ በሰው ሀገር ጊዜያችሁን አታቃጥሉ። ሀገራችሁ ግቡ፣ አግቡ፣ ውለዱ። አላህ ጥሩም ባል፣ አዛኙን ባል አላህ ይወፍቃችሁ ትዳር ያለላችሁ ማለት ነው። ወላሀይ ጊዜያችሁ ሳያልፍ ልጅ ውለዱ። የሴት ልጅ ገዴ ባለው ወላሂ ጉልበት ካለቀ በቃ ማንኛው ነገር ካለቀ ና ውለድህ ብት ወላ አይገኝም፣ ልጅ አይገኝም፣ ባል ማይገኝ ማለት ነው። ወላ ጊዜያቸውን ተጠቀሙበት አባይቢ ወላ፣ በሰው ሀገር ጉልበት ጨርሰናል፣ መልካችን ጠፍቷል። ወላ በጣም ከባድ ነው እና ሀገራችሁ ግቡ፣ አግቡ፣ ውለዱ። ልጅም ያላቸው አላ ልጆቻቸውን ይጠብቅላቸው። እና ብዙ እዛ ትኖሩ ማለት ነው። ሁላ ያትኖሩ ልጅ ጥሎ መሰደድ በጣም ይከብዳል። ሁላ በጣም ከባድ ነው። እና አላህ በሰላም ሀገራችሁ ያብቃችሁ፣ ያብቃን ወጥቶ ከመቅረት አላህ ይጠብቀን። ሀባይቢ አላህ ይጠብቀን። ሁላ አላህ ይጠብቀን። ያረብ አላህ ሀገራችንም ሰላሟን ይመልስልን። ጦርነት በቃ ይበልን። የማታ እንጀራ አላህ ይስጠን። ያረብ አላህ በሀገራችን ይሰብስበን፣ መዳም ያርገን፣ ከሰው ቤት ያውጣን። ንሃበይ ቢ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ብርታቶች እወዳችኋለሁኝ። ጀዛኩም አላህ ኸይር። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ አላህ ኸይር ጀዛችሁን ይክፈላችሁ። ኔ የጉዶዎችን የምርጦች ላይ እና ትዳር የሌላችሁ ደግሞ ጥሩን ትዳር አላህ ይወፍቃችሁ። ሰዋሌ ሰዋሌ ልጆች አላህ ይስጣችሁ። ልጆች አለንም ልጆቻችን አላህ ያሳድግልን። ወላሂ ነው የምላችሁ ልጅ አላችሁ በተለይ ምስሉ ላይ ዛ አትኖሩ። ዱኒያ ነው። ዛሬ እንሞት ነገ እንሞት አናቀውም። ሀገራችሁ ግቡ፣ ለልጆቻችሁ ነው። ጊዜ አትፍጁ። ስምንት ዓመት ዘጠኝ ዓመት ወላይ ዛ አትኖሩ። ወላይ ሱብሃንአላህ። ቤተሰብ የሆነ ነገር ሲሆኑ የሆነ ነገር እንትምብሩ ወላይ ዋላ ለዳማ ነው ማለት ነው፣ ጸጸት ነው። እና ባይብ ሀገራችሁ ግቡ ነው የምላችሁ። ጣውን መሰግነው። ጀዛኩም አላህ ኸይር። አሰላም አለይኩም ወራህመቱላሂ ወበረካቱ